ከተለያየን ምን አደርጋለሁ፣ ችለዋለሁ ብላለች ቤዛ። እንግዲህ ማርክ እንደምታዩት ጨክኗል፣ ቆርጧል፣ ወስኗል ማለት ነው። እስከ ዛሬ የነበራቸው ነገር አሪፍ እንደነበረ ጥሩም መጥፎም ነገር እንዳሳለፉ ደስ የሚሉም ደስ የማይሉም ጊዜያቶችን እንዳሳለፉ ለሁሉም ነገር አመሰግናለሁ፣ ግን ከዚህ በኋላ እኔ በህይወቴ ውስጥ አታስፈልግኝም፣ እኔም ለአንቺ አላስፈልግም። እኔ ከአንቺ ጋር በወንኩ ቁጥር ደስታሽ እየጠፋ እንጂ የሚሄደው ደስታሽን እያገኘሽ አይደለም። ስለዚህ እዚህ ላይ ይብቃ፣ በማለት እንግዲህ ማርክ ትክክለኛ ውሳኔ ይሁን አይሆን እንግዲህ እሱ ለራሱ ትክክል ነው፣ እሷም ለራሷ ትክክል ነች። ይህንን ነገር ተናግሯታል እና ቤዛ ደግሞ በጣም ተሰብራለች። የሆነ አወራሯ፣ አነጋገሯ፣ አቀማመጧ ምናምን ሁሉ ነገሯ ከማርክ ጋር መለያየት እንደማትፈልግ ነው የሚያሳየው። እና አንዳንድ ነገሮች ተናግሬያለሁ ከዚህ በፊት። ሁለተኛ ዕድል የሚባል ነገር ላይኖር ይችላል በህይወታችን ውስጥ አንዴ የሆነ ነገር ከሆነ በኋላ ሁለተኛ እድል የሚባል ነገር አይኖርም። በእርግጥ በህይወት ስትኖሩ እስትንፋሳችሁ እስካለ ድረስ የሆነ ነገ ሌላ ቀን ነው ብላችሁ ልትኖሩ ትችላላችሁ። ግን በህይወታችሁ ደግሞ በጣም አስፈላጊ ነገር ሆኖ ያን ነገር ተመልሳችሁ ላታገኙት ትችላላችሁ። ነገ አገኘዋለሁ የማትሉት ነገር ይኖራል። በቃ እዛው ላይ ከት የሚሆንበት ነገር አለ እና እንግዲህ የማርክና የቤዛ ፍቅር ደስ ይል ነበር፣ ጥሩ እየሄዱ ነበረ ግን እውነት ለመናገር በጣም ወጣ ውረድ የበዛበት ነው። እሱም በሙሉ ልብ ግብት አላለም፣ ቤዛም በሙሉ ልባ ግብት ብለው እንዴት ነው? የሆነ ፍቅራቸው በጣም ትክክለኛ መሬት ላይ የወረደ አልነበረም። በጣም የተንገራጋጨገጨ ነው። አንዴ ከፍ፣ አንዴ ዝቅ፣ አንዴ ደስታ፣ አንዴ ለቅሶ፣ እንደዛ ነው። አንዴ መለየት፣ አንዴ መጨቃጨቅ፣ አንዴ መጣላት፣ እንደዚህ አይነት ነገር ነው። በእርግጥ ፍቅር እንደዛ ነው። አልጋ ባልጋ ሆኖ የኖረ ሰው የለም። ሁሉም ሰው ፍቅር ሲጀምር አንዴ ይጣላል፣ አንዴ ይታረቃል። የሆነ ነገር አስማማቸውም የሆነ ነገር አስማማቸዋል። በሆነ ነገር ይከራከራሉ፣ በሆነ ነገር የሆነ ነገር ይሆናልና ያውጣ ውረድ ያለ ነገር ነው። ግን በእነሱ ደግሞ የበዛ ሆነእና ከሚያግባባቸው ነገር ይልቅ የማያግባባቸው ነገር እየበዛ መጣ። አሁን ላይ ማርክ በቃ ትክክለኛ ውሳኔ እንዲወስን አደረገው ማለት ነው። ወይም ደግሞ ይሄን ነገር ይሄ ነገር ለኔ ትክክል ነው ብሎ አደረገው። በእርግጥ ቤዛ በሰዓቱ ትክክል ነበረች። ማርክን በሰዓቱ ትክክል ነበረ። ግን አለማውራታቸው ነው አለመነጋገራቸው ለዚህ ሁሉ ነገር ዳርጓቸዋል። እየተዋደዱ እንዲለያዩ ሆኗል ማለት ነው። እና አንዳንዴ ደግሞ አብሮ መሆን ካልተቻለ መለያየቱ መፍትሄ ነው። ያ ነው የሚሆነው ነገር። አንድ ሰው በፍቅር አብሮ ካልኖረ እኔ ሰውን ሲለያይ አልወድም አልዋሻችሁም በጣም ነው የሚገ የሆነ ነገር ቅር የሚለኝ በጣም ከባድ ነገር የሚሰማኝ እና ግን ደግሞ አብሮ መሆን ካልተቻለ የማያግባባው ነገር ብዙ ነገር ከሆነ በሰላም ቻውቻው መባባሉ ደግሞ ጥሩ ነው ብዬ አስባሉ። እና አንዳንድ ሰዎች ምን ያደርጋሉ ሲገናኙ በጣም በቃ ውለቱ ተስማምተው ተግባብተው የጀመሩትን ፍቅር ሲለያዩ አንደኛው በኩል አንድ ሰው ብቻ ነው የሚወስ ነው አንደኛው ሳይፈልግ አንደኛው ፈልጎ ምንለይ ስለፈለገ ብቻ ይለያል ጥሎ ይሄዳል። ከዛ እንደዚህ አደረገችኝ እንደዚህ አደረገኝ እያሉ ደግሞ ይተማማሉና ማርክ ግን በስርዓት ቁጭ ብሎ ማውራቱ ሪስፔክት ማድረጉ ጥሩ ነው። ግን ማርክ እስከ መቼ ነው እንደዚህ የምትሆነው? ነው ማለቴ አሁን ላይ ስለ ቤዛና ስለ ማርክ ሀሳብ አስተያየት ስጪ፣ ውሳኔያችሁን እደግፋለሁ። ምክንያቱም እኔ ባልጎታ አትሄዱማ። ግን እዚህ ጋር መጥፎ የሚሆነውን ነገር ጥሩ የሚሆነውን ነገር ደግሞ እናገራለሁ፣ አወራለሁ፣ ሀሳብ እሰጣለሁ ግን የሚኖሩት ህይወት እሱ እነሱ ናቸው። እኔ እንደዚህ አድርጉ ስላልኳቸው ያንን ነገር ተመልካችም ሆነ ማንም ሰው ቤተሰቡም ጓደኛም በፍቅራቸው ማል ማንም ሰው ጣልቃ ሊገባ አይችልም። ግን ከጀርባ ከኋላው ናችሁ የምታዩት ነገር አለ። ከዳር ከጫፉ ናችሁ የምታዩት ነገር አለ። ያንን ነገር አይታችሁ እንደዚህ አድርጉ እንደዚህ አድርጉ ብላችሁ እንደ ሀሳብ እንደ አስተያየት ልትመክሯቸው ትችላላችሁ። ግን ትክክለኛና እውነተኛ የሚወስኑት ውሳኔ የሚኖሩት ህይወት ራሳቸው ስለሆኑ ራሳቸው ነው የሚወስኑት። ግን እኔ እንደ ሀሳብ እንደ አስተያየት ፍቅር አልጋ ባልጋ የሆነ ነገር ስለሌለው ማርክም ቤዛም ይቅር ተባብሎ ማር ቤዛ ብዙ ጊዜ ይቅርታ ጠይቋለች። የእሷ ችግሯ ምንድን ነው ተናግሯለች። ቸኩዬ እኔ በመወሰኔ ዋጋ ከፍዬ ያለው ብላለች። ቸኩዬ ያልሆነ ነገር በማመኔ በማድረጌ ውሳኔ እንትን በቃ የሆነ ጥሩ ያልሆነ ነገር አድርጌ ያለው አንተም ይቆጭሃል ና ያለችው እና ተሳስታለች። ሰው ናት። በሰዓቱ ትክክል ነበረች እኮ ትክክል ነበረች። ግን በቃ በማርክ እንትን ማርካውን ይቅርታዋን ተቀብሏል። ግን አብሮ መቀጠል አልፈልግም ነው ያልፈለገበት ምክንያት ደግሞ ምንድን ነው ሁሌ ጭቅጭቅ ነው እና እሱ ደግሞ በቃ እምነት ደግሞ ጠፋ እምነት ያለ ፍቅር ባዶ ነው በቃ ዜሮ በቃ አንድ ሰው ስታምኑት ነው ልታፈቅሩት የምትችሉት የምታፈቅሩትም ስታምኑት ነው አይደለም ማታምኑትን ሰው አታፈቅሩም ምናምን ነገር አይደል እንደዛ ነው ግን ማርክ ቤዛ ትንሽ የማመን ችግር አለባት በተለይ ደግሞ ቡታጅራ ደርሶ ሲመለስ ቅሬታ አለባት ፊቷ ላይ ጥሩ ነገር አይታይም ማርክ ደግሞ እሱ ንጹህነቱን ያውቃል እኮ ግን በቃ ልታምኖ ስለ አለመታመን ደግሞ በጣም መጥፎ ነገር ነው። በነገራችን ላይ አንድ ሰው ከልቡ ታምኖ እየኖረ አለመታመን መቻል በዛ ሰው ቅሬ በምትወዱት ሰው ላይ ቅሬታ ሲኖርባቸው ልባቸው ውስጥ እንደዚህ ክፍተት ሲኖር በጣም የሚያስጠላ ስሜት ነው የሚሰማው። ይገባኛል። ግን ማርክ ይህንን ነገር ለአንድ እድል ሰጣት አስማ፣ ገና ወጣቶች ገና፣ ልጆች ናቸው። ገና ብስጡ እያስተማርካት አሁን አንተ ትክክል ነው ብለሃል አይደል? ግን እያስተማርካት ይሄ ነገር ትክክል አይደለም ብላት አብራችሁ ብትቀጥሉ ሰው ቢቀያየር ምንድን ነው ዲስት ቢቀያየር ነው ወጣ አጣፍጥ የሚባል ነገር አለ አይደለ? ስለዚህ ከተለያየ ሰው ጋር ብትወድ ለአንተ የሚጠቅም ነገር ስለሌለ እሷም እንደዛው ባትጎዳዱ፣ ይቅርታ አርገላት። አሸንፈሃል እኮ እውነት ኳለህ። አንተም ግን በሰዓት ውስጥ ያየችውን ነው ያመነችው። አለመናገሯ ጥፋት ነው። ያ ደግሞ የሚታረም የሚስተካከል ነገር ነው። አብሯት የተወለደ ባህሪው አይደለም። እና ማርክ ግን በቃ ወስኖ ጨክኗል። ከዚህ በኋላ እንኳን አብሮ የሚቀጥሉ አይመስለኝም። ትክክለኛ ውሳኔ ነው፣ የማያዳግም ነገር ነው ነው ያለው። ቤዛ ሳዝናኛለች። ዋክ ከአንተ ጋር ሁኜ ልጎዳ ምናምን ትላለች አንዳንዴ። የወላችሁ ነገራቶች ካለፉ ከሄዱ በኋላ ጅብ ከሄደ ውሻ ጮኸ የሚባል ነገር አለ። እንደዛ ይሆንና ማለት ምንም የምናስተካክለው ነገር አይኖርም። እና ቤዛ በሰዓቱ ጠይቀው ጮሃበት ተናዳ፣ መትተው ምናምን ትክክለኛ ነገሩን ብትነግረው ጥሩ ነበር ደባብቃ በመሄዷ እራሷን ዋጋ እንድትከፍል አደረጋት ማለት ነው ኢኒዌይስ ህይወት ይቀጥላል ከማርክ ጋር ተለያየች ማለት ሌላ ሰው ጋር አትሆንም ማለት አይደለም ማርክም ከእሷ ጋር ተለያየ ማለት ከሌላ ሰው ጋር መሆን አይችልም አይሉ ግን ማርክ ደግሞ እስከ መቼ ነው ማለቴ በይቅርታ የሚታለፉ ነገሮችን ለትንሽ ነገር ተብሎ እስከ መለያየት የሚደረሰው እንደ ቀልድ ያልተጀምሮ የሆነ ነገር ላይ የሆነ የምታስቆሙት ነገር ጥሩ አይደለም የምሬ ነው ህይወትን ወጠወርደ ወርደ ነው የምታዩ ተናግራል አንተ አዎ በህይወት ውስጥ ማጣትም ማግኘትም መደሰትም መከፋትም አለ ብላል አዎ ሁሌ ደስታ የለም ማለት ይህንን ካመንክ ይቅርታ ብት ይቅርቷን ብትቀበላትና ተቀብላታል እኮ ግን አብራች አንድ እድል ሰጣት አብራችሁ ብትቆዩት ምን ችግር አለው ይህን ያህል የሚያጣላ የሚያለያይ ድጋሚ እንዳላይሽ እንዳላይ የሚያባብል ነገር አላየሁም እኔ እስከማውቀው ድረስ ግን ቤዛ በቃ እንደዛ ከጨከነ ወይም ደግሞ እሱ እንደዚህ አይነት ውሳኔ ከወሰነ ምንም ማድረግ አይቻልም የራስሽን ህይወት ኑሪ እውነቱን ነው በእርግጥ ትምህርትሽንም ተማሪ ወደ ለቤተሰቦች ጊዜ ስጪ ራስሽን አዳምጪ በቃ እኔ እንደዛ ነው ልል የምችለው ግን ብትታረቁ ማርክ ደግሞ ስህተቷን አውቃለች አንዳንዴ ስህተቱን የማያምን ሰው አለ እኮ ያ ሰው ነው የሚያስጠላው በህይወታችሁ ውስጥ አስፈላጊ ያልሆነ ሰው ስህተቱን የማያምን ጥፋቱን የማያምን ሰው ነው እሷ ግን አምናለች ይቅርታን ብላለች አይደል ስለዚህ ይቅርታ ካለች ይቅርተባዎችን ጥፋት ብላ አሁን ጥፋቱ ትልቅ ነው አውቃለሁ፣ ግን ቢያንስ እንደው ይቅር ብተላት የሚጎዳ ነገር ስለሌለው፣ አላውቅም። ይህንን ነበር ለልጅ የነበረው ግን ደግሞ ማርከ ከዚህ በላይ ምንም ማድረግ አልችልም፣ በቃ ውሳኔ ይሄ ነው ብሏል። እና ተመልካችን፣ ብዙ ሰዎች ቅርታ አርግላት፣ ቅርታ አርግላት እያላችሁ ነው። እኛ ባልነው ቢሆንማ ብዙ ነገሮችን እንቀይር ነበር፣ ብዙ ነገሮች እናደረግ ነበር። የምናበላሸው የምንቀይረው ምኛንን። ግን እነሱ ይሄ የራሳቸው ህይወት ስለሆነ ራሳቸው ነው ተነጋግረው መፍታት ያለባቸው መወሰን ያለባቸው አለቀ። እና ቤዛ አሳዝናኛለች። ከዚህ በኋላ እንተናለን ምንም ምንም ማድረግ አልችልም፣ እኔም በግድ አብረኙ እናለልም ብላው ጥላው ሄደች። እሱ ደግሞ ትክክለኛ ውሳኔ ነው ብሎ ነግሯታል ማለት ነው። ብቻ ያሳዝናል። በዚህ መንገድ ባትለያዩ ደስ ይለን ነበረ። ግን ቤዛም አንድን ህይወት እየኖራችሁ ስትሄዱ ብዙ እንትን የምትሉት ነገር አለ ተምራችሁበት ታልፋላችሁ። ይህንን ነገር ይህን ጥፋት ሌላ ድጋሚ ሌላ ጊዜ አትደግሙትም ማለት ነውእና ይህንን ነው ልልም ችለው ብቻ ቤዛና ማርክ አዝኛለው ምንም ማድረግ አይቻልም እንግዲህ